ቭላድሚር ፑቲን ትኩረታቸውን ወደ ቀይ ባህር አዙረዋል። ኢትዮጵያንም ሁነኛ አጋር አድርጓል። በጣሊያን ወረራ ወቅት አጼ ሚኒሊክ ዓለም ፊቱን ባዞረባቸው ወቅት ከሚኒሊክ ጎን ለመቆም ቀድማ በብቸኝነት የተገኘችው የያኔዋ ሶቪየት ህብረት፣ የአሁኗ ራሽያ ነበረች። ተስፋፊው የዚያድ ባሪ አገዛዝ እስከ ሞጆ ያለው የኢትዮጵያን መሬት አስገብራለሁ በሚል እቡይ ስሜት ተገፋፍቶ ኢትዮጵያን ሲወርም ኢትዮጵያን ለመታደግ ፈጥነው የደረሱት የራሽያ ሰዎች ነበሩ ስዩም ወልዴ ዘጋጁት ኩርፊያ የሸፈነው ፈገግታ መጽሐፍ ላይ እንደተዘገበው ሩሲያውያኖች ሁሉም ኢትዮጵያዊ ልዑል እንደሆነ ያስባሉ። እኔንም እንደ ልዑል አስበውኝ ለልዑላኖች የሚዘጋጅ እራት ተጋብዣለሁ ሲሉ በሞስኮ ቆይታቸው የታዘቡትን በመጽሐፋቸው ዘግበውታል። ከሳምንታት በፊት ስፑትኒክ አፍሪካ በሰበር ዜና አንድ መረጃን አሰራጨ። መረጃው ፊልድ ማርሻል ብርሃኑ ጁላና የአየር ኃይል አዛዥ ጄኔራል ይልማ መርዳሳ ባልታሰበ ሰዓትና አጋጣሚ ሞስኮ መግባታቸውን ነው። ሁለቱ የኢትዮጵያ ከፍተኛ የጦር አዛዦች ከራሺያ ጦር መኮንኖች ጋር ምን እንደመከሩ በውል ባይገለጽም ከወራት በፊት ግን በአዲስ አበባና ደብረዘይት ሰማይ ስር የራሺያ ሱ30ና ሱ35 ተወርዋሪ ጄቶች ታይተው ነበር። ውይይቱም የኢትዮጵያን ወታደራዊ ኃይል ለማጠናከር ያለ መሳየውን እንዳልቀረ ተገምቷል። ከዚህ በተጨማሪም ሩሲያ ኢትዮጵያ በባህር በሩ ጥያቄ እንድትገፋበት እያበረታታች እንደሆነ አስረጋጭ ምልክቶች ታይተዋል። አንደኛው ከላይ የጠቀስነው የራሺያ ለኢትዮጵያ ወታደራዊ ድጋፍ ማድረግ ሲሆን ሁለተኛው ደግሞ ዳግም የተቋቋመውን የኢትዮጵያን ባህር ኃይል በተመለከተ ሞስኮ በጃልሜዳ የጀመረችው አስደንጋጭ ፕሮጀክት ነው። ፊልድ ማርሻሉ በትላንትና እለት ባህር ኃይሉ ዝግጁ ሆኗል ብለዋል። ባህር ኃይሉን ዝግጁ በማድረግ ረገድ ረዥሙ የፑቲን እጅ ከጀርባ አለ። የጃልሜዳው ፕሮጀክት ለዚህ በአብነት የሚጠቀስም ነው። ፑቲን ረብጣ ዶላራቸውን ፈጨጭ አድርገው አዲስ አበባ ላይ ታሪክ ቀያሪ ፕሮጀክት እያከናወኑ ነው። ፕሮጀክቱ 95 በመቶ ተጠናቋል። ሶቪየት ህብረት በደርግ ዘመነ መንግስት አሰብ ላይ የሰራችውን ተአምር ፑቲን በዘመናቸው አዲስ አበባ ላይ ሊደግሙት ተዘጋጅተዋል። ብዙ ቢሊዮን ዶላር የሚፈጀው እና በራሽያ ፊት አውራሪነት የሚመራው ግዙፍ የባህር ኃይል ፕሮጀክት መሃል አዲስ አበባ ጃልሜዳ ላይ ተጀምሯል። ከሰባት ዓመት በፊት ኢትዮጵያ ባህር ኃይሏን ዳግም ስታደራጅ ባህር ሳይኖራት ባህር ኃይል ምን ያደርጋል ሲሉ የነበሩት አፍያስያዘ ውሳኔ ነው ከሞስኮ ለኢትዮጵያ የተሰማው። 120 ሚሊዮን በላይ ህዝብ ታቀፋ ባህር አልባ የሆነችው ኢትዮጵያ መውጫ በር ለማግኘት በግለት እየተንቀሳቀሰች ነው። እንቅስቃሴዋ በሃያላን አገራት እየተደገፈ ይመስላል። አሜሪካ፣ ራሽያ፣ ፈረንሳይ፣ ዩናይትድ አረብ ኤምሬትስ እና እስራኤል ኢትዮጵያ ባህር በር ያስፈልጋታል ጥያቄዋን እንደግፋለን ሲሉ ከዚህ ቀደም ኢትዮጵያን ደግፈው ቆመዋል። በአንጻሩ የኢትዮጵያ የቅርብ ጎረቤቶች በዚህ የኢትዮጵያ መሻት ጫጫታ አብዝተዋል። ኤርትራ፣ ግብፅና ጅቡቲ የበዛ ጫጫታ ካሰሙ አገራት መካከልም ይጠቀሳሉ። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን እንደመጡ ከወሰኗቸው እጅግ አወዛጋቢ ውሳኔዎች መካከል ኤርትራ ስትገነጠል አብሮ የፈረሰው የባህር ዳግም እንዲቋቋም ማድረጋቸው ነበር። ይህን ውሳኔ ባሳለፉ ማግስትም በሚሊኒየም አዳራሽ እኔና ኢሱ ስንደመር አሰብ እንሆናለን በማለት መናገራቸው የወቅቱ መነጋገሪያ ነበር። በወቅቱ ባህር ኃይሉ ዳግም እንዲቋቋም ሲወሰን ካለ ባህር በርና ባህር እንዴት ነው የባህር ኃይል የሚቋቋመው? ይሄ በእውነቱ ፌዝ ነው። የባህር ኃይል ውስጥ የነበረ ሰው ይቅርና ማንኛውም የኢትዮጵያ ሕዝብ የሚቀበለው አይሆንም ሲሉ በርካቶች በድፍረት ተናግረው ነበር። ሆኖም ባህር ኃይሉ ዳግም ተቋቁሞ በርከት ያሉ ስራዎችን እየሰራ ሲሆን፣ ግድቡ ከመስከረም በኋላ ከተመረቀ በኋላ ግድቡን በባህር ለመጠበቅ ዝግጅቱ ተጨርሷል። ከዚህ በተጨማሪም አቅሙን እያፈረጠመ ይገኛል። ይህ እንቅስቃሴውን የሚያጠናክርለት ዜና ደግሞ ከወደ ራሽያ ከሰሞኑ ተሰምቷል። ስፑትኒክ አፍሪካ ከሰሞኑ በአሰራጨው መረጃ ከ80 ቢሊዮን ዶላር በላይ ፈሰስ የተደረገበት የኢትዮጵያ ባህር ኃይል ዋና መስሪያ ቤት ግንባታው እየተጠናቀቀ ይገኛል። 95 በመቶ ደርሷል ብሏል። ግንባታው በራሽያ ተቋምና ወጪ የተጀመረ ሲሆን በአጭር ጊዜ ውስጥ ይጠናቀቃልም ተብሏል። ፑቲን ፕሮጀክቱ እንዳይጓተትና በቶሎ እንዲጠናቀቅ ጉትጎታ እያደረጉ ስለመሆናቸውም ዘገባው ጠቁሟል። ይህ የባህር ኃይል ዋና መስሪያ ቤት በሦስት ሄክታር መሬት ላይ ያረፈ ሲሆን 95 በመቶም ግንባታው ተጠናቋል። በቅርቡ ሪቫኑ ይቆረጥለታል። ምናልባትም ይሄ ፕሮጀክት ሲጠናቀቅ ቭላድሚር ፑቲን አዲስ አበባ ሊመጡ እንደሚችሉ ተገምቷል። የኢትዮጵያን ኤክስፖርትና ባህር ነክ ጉዳዮችን እንደሚያፋጥን ተስፋ የተጣለበት ፕሮጀክቱ በቀጣይ ዓመት መጀመሪያ ላይ እንደሚጠናቀቅም ነው የስፑትኒክ አፍሪካ ዘገባ የጠቆመው። በእርግጥም የቭላድሚር ፑቲን መንግስት የባህር በሩ ኢትዮጵያ እጅ እንደሚገባ እርግጠኛ የሆነ ይመስላል። የክሬምሊን ቤተ መንግስት ሰዎች እርግጠኛ ባይሆኑ ይህን ያህል ረብጣ ዶላር ፈሰስ ባላደረጉ ነበር። ሆኖም ጥንቁቁ ፑቲን የወደፊቱ ታይቷቸው እንደ አባቶቻቸው ለኢትዮጵያ ትልቅ ውለታን እየዋሉ ነው። በደርግ ዘመነ መንግስት የያኗ ሶቪየት ህብረት የአሁኗ ራሽያ አሰብ ላይ ለኢትዮጵያ ትልቅ ውለታ መዋሏን ታሪክ ዘግቦታል። እዚህ ላይ መዘከር የሚገባው ነገር በቀድሞ የሶቪየት ህብረት ተራድኦ የተቋቋመው የአሰብ የነዳጅ ማጣሪያ ፕሮጀክት ነው። ይህ ተቋም በዘመኑ ለኢትዮጵያ እጅግ የሚጠቅም በቀን 800 ሜትሪክ ቶን የነዳጅ ድፍድፍን ያጣራ እንደነበር ሰነዶች ያመላክታሉ። ኤርትራ ይህን የራሷ ስታደርገው ግን በመቶዎች የሚቆጠሩ የተቋሙ ባለሙያዎች ተበተኑ። ተቋሙም ስራ ፈትቶ ወደ ዝገት ተለወጠ። ራሱን ወደ ቡንም ኤርትራ ምንም ሳትፈይድበች ቀረ እሱም አርጅቶ ዋጋ ቢስ ሆነ። አሁን ደግሞ ከዘመናት በኋላ የፑቲን መንግስት በኢትዮጵያ የቀይ ባህር ዘመቻ አንድ እርምጃ ተራምዶ ኢትዮጵያን እያገዘ ነው። ከወራት በፊት በመጋቢት ወር የሩሲያ ባህር ኃይሎች አዲስ አበባ ላይ መክረው ነበር። በወቅቱ የኢትዮጵያና የሩሲያ የባህር ኃይሎች በትብብር መስራት በሚችሉባቸው ጉዳዮች ዙሪያ መወያየታቸውን አስመልክቶ ከወደ ቢሾፍቱ የሸለኮ መረጃ ያሳያል። ልዑኩ በራሽያ ባህር ኃይል ምክትል አዛዥ አድሚራል ቪላዲሚር ቮሮቪቭ የተመራ ሲሆን ስራውንም ጀምሮታል። የሩሲያ ባህር ኃይል ልዑክ የኢትዮጵያ ባህር ኃይል የሚገነባቸውን የባህር ኃይል ተቋማት፣ ጠቅላይ መምሪያውንና ቢሾፍቱ የሚገኘው ማሰልጠኛ ማዕከል በወቅቱ ጎብኝቷል። ሁለቱ አገራት በቀጣይ ከኢትዮጵያ ባህር ኃይል ጋር በሚኖሩ ትብብሮች ዙሪያ ምክክር እንደሚያደርጉም ተገልጿል። የኢትዮጵያ ባህር ኃይል ምክትል አዛዥ ለኦፕሬሽናል ኮሞዶር ጀማል ቱፊሳ ትብብሩ በስልጠናና አቅም ግንባታ ዙሪያ ያተኮረ እንደሆነ በወቅቱ ለመንግስት የዜና ምንጮች ተናግሯል። ሁለቱ ሀገራት በጋራ ባህር ኃይልን በሚያጠናክሩና በቀጣይ ትብብሮችን ለማመቻቸት የሚያስችል ስምምነትም ተፈራርሟል። ከዚህ ጊዜ አንስቶ ራሽያ በኢትዮጵያ ባህር በር ጉዞ ላይ አጋሮና ተከስታለች። ኢትዮጵያ ገና የባህር በር ሳታገኝ ሞስኮና አዲስ አበባ በባህር ኃይል ላይ በጋራ ለመስራት ስምምነት መፈራረማቸው ከጀርባ ያለቀ ነገር አለ ወይ የሚል ጥያቄንና ጥርጣሬን አጭሯል። ምንም እንኳን ኢትዮጵያ በአሁኑ ወቅት የራሷ የባህር በር ባይኖራትም የባህር ኃይል ጦር አደራጅታ እየተንቀሳቀሰች ነው። በትላንትና ዕለት በፓርላማ ያለፉትን ወራት ሪፖርት ያቀረቡት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የባህር ኃይሉ ለተልዕኮና ለዘመቻ በተጠንቀቅና በዝግጁነት ላይ ይገኛል ብለዋል። በአፍሪካና በኤዥያ መካከል ረዥሙ ባህረ ሰላጤ የሚሰኘው ቀይ ባህር አሁን ከኢትዮጵያ ያለው ርቀት 60 ኪሎ ሜትር ግፋቢል ከአክሱም ከተማ ጀምሮ ሲለካ ያለው ርቀት ከ135 ኪሎ ሜትር በታች እንደሆነ መረጃዎች ይጠቁማሉ። ነገር ግን ይህን ያህል ለቀይ ባህር የቀረበችው ኢትዮጵያ የውሃ መተንፈሻ በር አጥታ የባህር ጠረፏን ተነጥቃ እየኖረች ትገኛለች። በሌላ በኩል 6695 ኪሎ ሜትር ርዝማኔ ያለው እና በዓለም ላይ ረዥም ወንዝ ተብሎ የሚጠራው አባይ ምንም እንኳን መነሻው ከኢትዮጵያ ሰከላ ቢሆንም ሀገሪቱ በወንዙ እንዳትጠቀም የተለያዩ ሴራዎች ሲሰሩባት ቆይታለች። ይህ የዓለም ታላቅ ወንዝ 70 በመቶ የሚሆነው የሀገሪቱን ወንዞች የውሃ ድርሻ የያዘ ቢሆንም ኢትዮጵያ በዚህ ታላቅ ወንዝ እንዳትጠቀም ታግዳ ኢኮኖሚያ እየደቀቀ በረሃብ ዘመናትን አስቆጥራለች። ለግብፅና ሱዳን ዋና ውሃ ምንጭ ሆነው ይኸው አባይ ወንዝ ምንም እንኳን ውሃውን ለመጠቀም ሙከራዎች ያደረጉ መንግስታት ላይ የተለያዩ ጫናዎች ቢደረጉም በአሁኑ ወቅት ኢትዮጵያ የአባይኗ ፍትሃዊ በሆነ መልኩ መጠቀም እንዳለባት እያሳመነች በወንዙ ላይ ታላቁ የህዳሴ ግድብን በመገንባት ላይ ትገኛለች። በቀጣይ መስከረም ወርም እንደሚጠናቀቅ ይጠበቃል። ቀይ ባህርን በተመለከተ ግን ኢትዮጵያ የባህር ጠረፋታ ባይተዋር ሆና ያላትን ሀብት ለወደብ ኪራይ ክፍያ ስተውል፣ በተቃራኒው ኤርትራ፣ ጅቡቲ፣ ሱዳን፣ ግብፅ፣ ሳውዲ አረቢያና የመን በዳርቻዎቻቸው ይምነሸነሻሉ እንዳሻቸው በባህሩ ላይ ያለ ከልካይ ይሳፈራሉ። የሚሸጡትን ጭነው ይልካሉ። የሚገዙትን አሳፍረው በባህር በራቸው ወደ አገራቸው ያስገባሉ። ነገር ግን ታሪክ እንደሚያስረዳው ኢትዮጵያ ለዘመናት የቀይ ባህር ጠረፍ የነበራት ታሪካዊት ሀገር ናት። የኢትዮጵያ ንጉሠ ነገሥት ተብለው ከሚጠቀሱት መካከል በቀዳሚዎቹ ተርታ የሚመደቡት አጼ ካሌብ የዳበረ የባህር ኃይል እንደነበራቸው ታሪክ ይነግረናል። ቀይ ባህርን ተሻግረው የመንና ደቡብ አረቢያን ይቆጣጠሩ እንደነበር አሰማናት በሚለው መጽሐፋቸው የዘረዘሩት ዶክተር ያዕቆብ ኃይለማርያም ናቸው። የኢትዮጵያን የባህር በር ጥያቄን በተመለከተ በዝርዝር የጻፉት ዶክተር ያዕቆብ እንደሚተነትኑት በዘመነ መሳፍንት ማዕከላዊ መንግስት ከመዳከሙ ቀደም ብሎ በአፄ ፋሲል ሞትና በአጼ ባካፋ መንገስ መካከል ለ65 ዓመታት የኢትዮጵያ የባህር ጠረፍ ይዞታ እየተዳከመ ቢሄድም በአጼ ባካፋ በአጼ ኢያሱ ሁለተኛና በአጼ ኢዩአስ እስከ 1769 ድረስ ኢትዮጵያ በቀይ ባህር ጠረፍ የተጠናከረ ይዞታ እንደነበራት ገልጸዋል። ነገር ግን ኢትዮጵያ ከ1769 በኋላ የተለያዩ ሴራዎች እየተሴሩባት በቱርኮች በግብጾች፣ በጣሊያኖችና በፈረንሳዮች አማካኝነት የሰሜን ግዛቶቿና የባህር ጠረፎቿን የምታጣበት ሁኔታ ተፈጥሯል። አጼ ቴዎድሮስ፣ አጼ ዮሐንስ፣ አጼ ሚኒሊክ፣ ንግሥተ ነገሥታት ዘውዲቱና አጼ ኃይለሥላሴ ሁሉም የባህር በር የማስመለስ ጉዳይን በውጭ ጉዳይ ፖሊሲያቸው ግዙፍና ቀዳሚ ጉዳይ አድርገው ብዙ ጥረት ሲያደርጉ ነበር። ተክተው ሲሰሩ እንደነበርም ዶክተር ያዕቆብ በዝርዝር በመጻፋቸው ላይ አብራርተውታል። አሁን ግን ኢትዮጵያ ወደ ቀይ ባህር ለመመለስ ትልቅ ጉዞን ጀምራለች። ለዚህም ሀያላን ሀገራት ከጎኗ እየቆሙ ይገኛሉ። ባለፈው ሳምንት አምባሳደር እርቪን ማሲንጋ የኢትዮጵያን የባህር በር ጥያቄ በአዎንታዊነት አሜሪካ እንደምትመለከተው ገልጿል። ፈረንሳይና የዩናይትድ አረብ ኤሚሬትስ ከዚህ ቀደም ለኢትዮጵያ የባህር በር ጥያቄ አጋርነታቸውን ሰጥተዋል። ዛሬ ደግሞ የቭላድሚር ፑቲን አገር ራሽያ በኢትዮጵያ የባህር በር ጉዳይ ግልጽ አቋምን ይዛ የኢትዮጵያን ባህር ኃይል በማደራጀቱ ረገድ ከፊት ተሰልፋለች።